ይች ስነሳ ራሱ እንዴት አደርክ ነው ማለት። እንዴት አደርክ ስለኛው የማይገርባቸው ማለት ነው። አውቶማቲክ አውቶማቲክ አውቶማቲክ። በጣም የሚገርም ፍቅር ነው ያለው። ዳይ ወደ ኢትዮጵያ ነው ማለት እሱ ብቻ በእጅ ይግባ እንጂ ማለት ነው። እሱ ብቻ በእጅ ይግባ እንጂ ብቻ ሁሌም የምመርሰለችው ነገር ቢኖር እሱ ሁሌም ማለት ነው፣ በፍቅር ነው እንጂ ተኝቼ ስነሳ ራሱ እንዴት አደርክ ነው የምልህ። እንዴት አደርክ ስተኛ ደህና አደር ስነሳ እንዴት አደርክ ብየው ነው፣ ቢተኛው ማይገርባቸው ማለት ነውና በጣም ነው የሚገርመው፣ ፍቅር ነው ያለው፣ በጣም ማለት ነው። እኔ አውቶማቲክ አውቶ ሮማንቲክ ነው፣ አውቶማቲክ አላቸው። አውቶማቲክ ይሁን አውቶማቲክ ይሁን ብቻ፣ ዞሮ ዞሮ እኔ እና እሱ በቃ ሁልጊዜም ፍቅር አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰብ ወይ እንደት ናችሁ? ደህና ናችሁ ወይ? አልሀምዱሊላህ እኔ ሰላም ነኝ። ውድ ቤተሰቦች ዛሬ እንግዲህ ላስቸግራችሁ ነው የመጣሁት። ምንድን ነው ችግር የመሰላችሁ እንግዲህ እስከ ዛሬ አስቸግሪያችሁ አላውቅም። ዛሬ ግን ግዴታ ልትቸገሩልኝ ልትጨነቁልኝም ጭምር ማለት ነው። እኔ የዛሬ ብቻ ነው የምለምናችሁ፣ የዛሬ ብቻ ነው የምለምናችሁ። ሌላ ቀን ምናምን ለምን እስከ አሁን ቀደም ለምኛችሁ አላውቅም። አሁን ደግሞ ለመጨረሻ ጊዜ ነው የምለምናችሁ ማለት ነው። ተመልካቾች ኦዲየንሶች፣ በእንግሊዝኛ ተመልካቾች፣ በአማርኛ እንግዲህ ዛሬ የምናምናው እንግዲህ እኔ እዚህ ዩቱብ ላይ ከመጣሁኝ ሰባት ዓመት አስቆጥር፣ ሰባት ዓመት ዲፍን፣ ሰባት ዓመት ማለት ነው። እንደዚህ ነው መሰለኝ ዲፍን ሰባት ዓመት አስቆጥር ያለውኝ። ግን በሰባት ዓመት ውስጥ፣ በሰባት ዓመት ውስጥ ምን ችግር እንደገጠመኝ ልነግራችሁ እወዳለሁ። እኔ ቆይ እህታችሁ አይደለሁም ኢትዮጵያዊ አይደለሁም ማለት የምትጠሉኝ የምትወዱኝ፣ ለነገሩ የምትወዱኝ ትበልጣላችሁ ብዬ አስባለሁ። ስለዚህ አንድ ነገር ብቻ ላስቸግራችሁ። ፕሊስ ፕሊስ ፕሊስ ፕሊስ ብለዋል እንግሊዘኛ ማለት ነው። እና የማስቸግራችሁ እኔ ጥቂት ነገር ናት። እንግዲህ መቶ ሺህ ሰብስክራይብ ከብቼ እዚች አልሰራም። ስለዚህ መቶ ሺህ አስገቡኝና አዋርድ ነው አዋርድ ያሉት። እሱን እንዲቀበል ፈልጋለሁ። እውነት እሱ ነገር በጣም አምሮኛል። በጣም ከምታስቡት በላይ ነው። ያማሪ ማለት ማየት ራሱ እንደዚህ መድ ያሰስ ምናምን ግጭ ምናምን እንደዚህ በቃ ግጭ ማድረግ ልክ እንደዛ እንደ ሰዓት ይታያቸዋል። እንደዛ ማድረግ እፈልጋለሁ ማለት ነው እና ስለዚህ ግዴታ እሱን ነገር እኔም እፈልገዋለሁ። እንዴት ሰባት አመት ሙሉ ነው እንዴት አላገኘው? ምን አድርጌያችኋለሁ? ቆይ እኔ ግን ምን ችግር አለው? ቆይ እስኪ ብትተባበሩኝ ማለት ነው። ተባበሩኝ እስኪ። በቃ አርዋር አርዋር ዲን አርዋር ዲን በጀለ ማረግ ይስጠኝ፣ እባካችሁ እኔ እኔ እኔ ጋር እኮ እኔ ጋር ማለት ነው፣ ሰልችቷቸው ምናምን ምናምን ምናምን፣ ግን ተስፋ ባለመቆረጥ እስከ ዛሬ ድረስ እሱም ሲለኝ ሲለኝ ምናምን የእናንተ እርዳታና የእናንተ ትብብር ያስፈልገኛል። እርዱኝ በቃ ምርጥ እህታችሁ ኢትዮጵያዊ፣ ጎንበስ ቀና ብዬ ለቤቴ ለኑሮዬ ለልጆቼ የማድር ምርጥ የልደ መከና። ስለዚህ እርዱኝ። አሁን እሱን ካረጋችሁልኝ ከኔ የሚጠበቀው እንግዲህ ዳይ ወደ ሀገሬ ማለት ነው። መቶ ሺህ ስትገቢ ብዙ ብር ይከፍልሻል። ለም ለምትሉኝ ደግሞ እንግዲህ ጥያቄ፣ አዎ ይከፍለኛል። ስለዚህ ችግር የለውም። ምን እንዲመብቃቃ እንዲመሰረፍ ይሰራፋለሁ። ብቻ እናንተ ያልኳችሁን ብቻ አድርጉልኝ። ስለዚህ በነገሮች ላይ እንደ ይታይ ይወሰናል እንደ ይታይ ይወሰናል ማለት ነው ስለዚህ መቶ ሺህም ገብተው በ- ሺህ እየታየላቸው ነው ስለዚህ ዋናው ነገር ግን አድርጉኝ ይችን እንደዚህ ያለችውንም አንዴ እንደገና ደግሞ ደግሞ ያንን ሰብስክራይብ የሚለውንም እሱንም እየነካካችሁ ምን እያላችሁ ዞሮ ዞሮ አሁን እኮ ትንሽ ነው የቀራችሁ 24000 24000 ሰው ነው የቀራችሁ ስለዚህ እናንተ ይሄን ሁሉ አደርሳችሁል እንዴ እንኳን አይደለም 24000 በቀደም ምናለች የሆነ ጓደኛ የነበረች እና ቆይ ይህ ቪዲዮ ምናምን እሰራለሁ ግን አይታይልኝ ለምንድን ነው ሀዩ ምናምን አለችኝ፣ ማለት ነው። እኔ ምን አውቃለሁ ምናምን፣ አይደለም፣ አይደለም፣ እኔ እና አንቺ አብረን አይደል የጀመርነው ድሮ ስለሆነ እኔን ሰብስክራይብ ያደረጉኝ ሰው የሞተው ይሆናል፣ ወይም ደግሞ አገር ገብተው ወልደው ምናምን ስልካቸውን ሽጠው በልተ ይሆናል አለች። የምትለው ብታጣ ማለት ነው። ምን ታደርግ፣ ምን ታደርግ። ስለዚህ ስልካቸውን ሽጠው በልተ ይሆናል፣ ወይም ደግሞ ሞተው ይሆናል፣ ምን ይታወቃል፣ ምናምን ነገር አለች መሰላችሁ እና ፕሊስ ነው የምላችሁ እውነት የምነግራችሁ ይችን ያልኳችሁን ብቻ አድርጉልኝ እኔ ብዙ ነገር አላስቸግራችሁም ታውቃላችሁ እኔ ሂሳብተኛ ነኝና ብዙ ሰው ማስቸገር ደስ አይለኝ ይች ብቻ ተባበሩኝና ወገን ለወገን ደራሽ ነው ስለዚህ ትብብራችን አንድነታችንን አንድነታችሁን አሳይኝ በቃ እኔም ደስ ይበለኝ እናንተ እኮ በጣም ቀላል ነገር እኮ ነው ለእናንተ ስለዚህ እኔንም ደስ ይበለኝና ተባበሩኝ ተባበሩኝና እኔ ያንን የሚባለውን ሽልማት አግኝቼ ደ ሲ በለኝ እንጂ ትላሉ። ከኋላ እየተነሱ ከኋላ እየተነሱ እኔ እኮ ያዘንኩት ከኋላ እየተነሱ ትልቅ በቃ ትልቅ ቦታ አይዶ 100 ሺህ የገብተው አዋርዳቸውን ተቀብለው እኔ ይሁን ስንት አመት ስንት አመት እዚህ ላይ እውነቴን ነው የምነግራቸው። ብዙ ነው የደከመኝ። እውነት እውነት እኔ በህይወት ያደከመኝ ነገር ቢኖር በህይወት ውጣ ውረድን ያየሁበት ነገር ቢኖር ይሄ ነው። በተለይ በተለይ ተውኝማ። በተለይ በተለይ የሆነ ሚን እንትን ብሎብኝ ይሄ ስልኬ እንግዲህ ከሳውዲ አረቢያ ያመጣሁት ስልኬ ነው። ቆይ አብሮኝ አንድ ቀን ጨርሶ እንድንድ እልም ይበል ጥላታቸው እልም ማለት ከስልኩ ላይ አፕሊኬሽን ነሽ ምንድነሽ፣ ምንድነሽ ማለት እንዴት ብዬ ላግኝ፣ እንዴት ብዬ ላ እንዴት ብዬ ናፈቀኝ ነው የምላችሁ። እውነት ነው የምነግራችሁ። እና እኔ በነገራችን ላይ ከጥቅሞም ወዲህ ጓደኛዬ ነው ማለት እችላለሁ። ሲከፋኝም ሲደላኝም በቃ የሚስጥር ጓደኛዬ ነው ማለት እችላለሁ። ኔ ቲቪ ማለት ነው ማለት ትልቅ ጓደኛዬ ነው። እሱ ዘንድ መጥቼ እሱ ጋር መጥቼ እንዲ ዝም ብዬ ጀስት ሳይ ራሱ ደስ ይለኛል። እውነት ለመናገር እኔ እና እሱ ያለን እንትን እንደ ዝንን ሁሌም የማልሰለቸው ቢኖር ሁልጊዜም የማልሰለቸው በፍቅር ማየው በስስት ማየው ነገር ቢኖር አለኝ የምለው ንብረት ከሁሉም ከንብረት ሁሉ በላጭ ደስ ብሎ በፍቅር ምን እሱም አንቺ ትብስ አንቺ ትብስ አንተ ትብስ እየተባባልን እዚህ ደረስ ነው። ስተትም ስሰራ ስተትም ሳልሰራ አንቺ ትብስ አንተ ትብስ እየተባባልን እየተደጋገፍን የደረስነው ዝድረስ ሰባት ተመት ሞላው አንድ ቀሳ እንጣላ እዚህ የደረስን ብንኖር ኢትዮጵያ እውነት ለመናገር ማለት ነው በጣም ፒስ ነን እኔ እና እሱ ማለት ጓደኞቼ ግን አንድ ነገር ማወቅ ያለባቸው ነገር ማለት ነው ወላሂ ለክፍያ ምናምን ብዬ ብቻ አይደለም በቃ ያኔ የውስጤን መጥቼ ነው የምተነፍስበት የውስጤን መጥቼ እንደዚህ የማዋይበት የሆነ ምርጡ ምርጥ እንዴት እንጋራቸው አዎ ብዙ ሰዎችን ያፈራሁበት ነው። ብዙ ጥቅም አለው በነገራችን ላይ ምርጥ እህቶችን ያፈራሁበት እንዲሁም ደግሞ በቃ እንዴት ንገራችሁ፣ በተለይ በተለይ ኢትዮጵያ ሁኜ ብዙ ዘመድን ያፈራሁበት ነው። እውነት ለመናገር ማለት ነውና ብዙ ዘመዶችን ያፈራሁበት ነው። ሰርቸበትም ጥቅምም አግኝቸበትም ዘመድም ማፈቸበትም እኔ እንጃ። ሁሌም የማልሰለቸው ነገር ቢኖር እሱ ሁሌም ማለት ነው በፍቅር እኔ እንጃ

እኔ በጣም ነው የናፈቀኝ። ሰባት አመት ማናለን፣ እንዴት ነው የታገለ ሰባት አመት ሙሉ። እንግዲህ እስኪ እንዲያው እንዲያው እሱን አልዋርዱን ሳላገኝ አመት አመት እየፈጀባቸው እኮ አይደለም ሰው ብለሽ ጓደኞቼ ነው የነገራቸው። እኔ ሲቀፋኝም ሲደላኝም ለእናንተ ስለሆነ እየመጣሁ ማዋያው። ስለዚህ እባካችሁ ይችን ጥቂት ነገር አጎልኝ። ደግሞ አሁን እኮ ሂደና እኮ በማይገርማቸው ሀያ አራት ሺህ ሰው ነው የቀረን ማለት ነው እና ፖሊሲችን ኪችን አርሱሊ ለማለት እወዳለሁ እንወዳችኋለሁ ሁላችሁ ማክበራችኋለሁ እያላችሁ ጌት አላ ስብን ታላ ይጠብቃችሁ ይጠብቀን። ደስ ብል ግን ደስ እንደምታስብሉ ተስፋ አደርጋለሁ ውስጤ እየነገረኝ ይ መቶ ሺህ ዋን ሃንድሬድ እንደምታደርጉኝ ሙሉ ተስፋ ለ ማለት ነው ና እንጃ ለምን አፍሬ አላቅም። ስለዚህ ደግሞ እናንተ ደግሞ እንደምትተባበሩ ባለ ሙሉ ተስፋ ነኝ። ይሄንን ፍቅር የሆነ ይሄንን አንድነታችን እንደዚህ የነገርኳችሁ እሱን የእሱ ሽልማት ማግኘት ለእኔ ትልቅ ነገር ነው እና ፍሌ ስላስቸግራችሁ እሱን ደግሞ ካገኘሁኝ ዳይ ወደ ኢትዮጵያ ነው ምለው ማለት ነው። ዳይ ወደ ኢትዮጵያ እውነቴ ነው ምላችሁ። እሱ ብቻ በጀ የግባ እንጂ ማለት ነው። እሱ ብቻ በጀ የግባ እንጂ፣ እኔ እዚህ መዳምት ምናምን ምናምን አልሰቅለውም። ይህ ህጅ የት ነው የምሰቅለው? እህ ቤቴ የቲቪዬ ጎን ነው፣ ገጭ ማረግላችሁ። ስለዚህ እንዲህ ነው የቆየ የለም። ስለዚህ ይህም ፍቅራችንን እናንተ ናችሁ ፍቅሬን የምትመልሱልኝ እናንተ ናችሁ። ፍቅሬን በእጅ የምታደርጉልኝ እናንተ ናችሁ። ስለዚህ የእናንተ እርዳታ ያስፈልገኛል። ዛሬ እናንተ ዘንድ መጥቼ እርዳታችሁን ጠይቄያለሁኝ። እንደማታሳፍሩ የተስፋ አደርጋለሁኝ። እኔ ማየት የምፈልገው ዋን ሀንድሬድ ነው። ስለዚህ እንደምታደርገው የተስፋ አደርጋለሁ። ሰላም አለይኩም ራህመቱላሂ ወበረካቱህ።